እቁጭበ እባክህ ይቅር በለው አትጨማልግኝ። እንደዚህ አይነት የፍልስካሎች እና እናማ ገንዘቤን ከፍለሽኝ ሰውዬ እስክትረከብኝ እሱ ምን ያ ይቆያል። ለማገቻ የሚሆን አንዳንድ ማቴሪያሎቹን ገዝቼ ይመጣለሁ። ከመጣች ጠብቂያት እንዳትወጣ። ዛሬ ደግሞ አንተ ልትገለኝ መጣ። ግን አባዬ ትለኛለህ። እኔ መጣሁት ላድን ነው። ግን አላደንከኝም። ከአቅሜ በላይ ሆነ። አንተጣደርስ እያየ ደጋግመን ልትገለኝ እንደምትፈልግ ነው የምትናገረው። ግን ምን አድርጌ ነው ማስመሰል ስለነበረ ነው። እንደምገልህ እንጂ እንደማድነብ ያቅ ዝም የሚለኝ ይመስላል። ቲና ራሷ ሳትቀር ነበረ የምትገለኝ። እንዴት አምናለሁ? እስካሁን በጉዳዩ ላይ ለምን ፖሊስ እንዳልገባ ታውቃለህ? ለምንድን ነው አሁን? ለቲና እና ለካሌ በአንተ በትነ እንደታገዙ ተመከርኳቸው። ግን ያው ምንም ችግር ሳይፈጠር አንተን ለማስፈታት ነው። እገልሃለሁ። ቀድሜ ካልሞት ትሽራለህ። ሁለታችንን የምትለቀን ከሆነ ከፍልሃለሁ ይህንን እንኳን ማድረግ አልችልም መሽቷል ሂጅ በቃ ቴና ያየችውን ማመን አቃታት የምትወደውና የምትሳሳለት ፍቅረኛዋ ዳንኤል በአጋቹ ቁጥጥር ስር ሆኗል ማንን ነው የላክሽብኝ ብሎ ፊቷን ግልጥ ስታደርግለት ወይኔ ዳኒ በማለት ዘላ ወደ ዳኒ ላይ ልትወጣ ደረሰች። ስነ ስርዓት ያዥ እያላት ነበረ። ይሄንን ስታይ ዳንኤል ከሰማይ ነው ከመሬት ነው እንዴት መጣ በማለት በጭንቀት ውስጥ ትገኛለች። የኔ ፍቅር አንቺን ተከትዬ እየመጣሁ የነበረ ነበረ ከኋላሽ ነበርኩኝ እያላት ነበር። ሽማግሌው ደግሞ በዚህ ላይ አባዬ ሁለት አይነት ሀሳብ ነው። አንደኛ ለልጁ ሲለው የነበረው የኔ ጥላት ስለሆነ እኔ ነኝ መግደል የምፈልገው ጥላቴን እራሴ እኔው ነኝ ባክህነ የምገለው። ስለዚህ ለእኔ ስጠኝ፣ እኔ ልግደለው እያለ ነበረ። አጋችም እንግዲህ ብልጥ ነውና አረ ባክህ እኔም አላቅ መሰለህ፣ አንተ ቤተሰብ ውስጥ ብትሆን እያለ ነው መነኝ የኔ ጥላት ነው እያለ የእሷ ፍቅረኛ ነኝ እያለ ነበረ የገባው ሰላም ጤና ይስጥልን። ውድና የተከበራቸው የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ የግፈኛው ሚስትና የትሁት ፍጥጫ የሰራተኛዋ ትሁት ፍጥጫ እንደቀጠለ ነው። እንግዲህ ዛሬ ትሁቴ ታሪክ ሰርታለች። አጋችሁን ጭንቅላት ትሁቴ ተደብቃ በመምጣት ቴናን ሸውዳት ለአባዬና ለዳንኤል ደርሳላቸዋለች ማለት ነው። ያልተጠበቀ እርምጃ ነው የወሰደችበት። የሰማይ ስባሪውም ከምን መጣብኝ በማለት ጭንቅላቱን እየዳበሰ እዛው ድፍት ብሏል። ቲና በገዛጇ ወጥመድ ውስጥ ነው የገባችው ማለት ነው። አሁን ላይ እንግዲህ ከቤቱ ሰው ዳንኤልስ ፍቅረኛዋ ስለሆነ አውርቼዋለሁኝ ብላ ሁሉንም ነገር እንትን ስለምትል ዳንኤልን በሁለት እንትን ነው የምታየው ማለት ነው። አንደኛ ብነግረው ያው እንዴት መጣ የሚለውን ይገለዋለሁ የሚለው ነገር እንኳንም አደረግሽ ይዘሽኝ ሂጂ ቢላትም እሷ ግን ጎበዝና ጥንቁቅ ስለሆነች ብነግረውም ለማስከተል ፍቃደኛ አልነበረችም። ዳንኤል ግን ብልጥ ስለሆነ ከኋላዋ እየተከተለ ነበረ የደረሰው። ይህንንም ደግሞ ሬስጥ የወሰደችው ትሁትም ተጠቅማበታለች ማለት ነው። ጥላው የሄደችውን የፖስጣ በር የፖስጣ በር ይዛላት ስት መጣ እሷም ሲስተማ አባዬ ስለ አባዬ እያሰብኩኝ ነው። በጣም ስለ አባዬ እኔ ግን አባዬ ጸበል እንዳልሄደ ብሄድ እንኳን ስልኩ በተደጋጋሚ አይሰራም ብደውል፣ ስለዚህ ይነግረን ነበር። እኔ ግን የታገተ የመሰለኝ ነው ስትላት፣ እንግዲህ ይሄን አይለቃል መታገት የሚለውን ስሰማ፣ እንዴ እንዴት እንድታያለች፣ አባዬን ማን ያግተዋል እያለች በድንጋጤና በፍርሃት ውስጥ ትገኛለች። ትሆትም አይ እና ታዲያ ቤተማን ነው ገዳም ቤተክርስቲያን ብሄድም ራሱ ይነግረን ነበረ። እንዴት እያለቻት ነበር ተሆቴ፣ ሳላ ሀሳብች ነው አሁን። አትሰቢ፣ በቃ ሂጂ ወደ ቤት፣ በቃ ሂጂ ሂጂ። ስለዚህ አባዬ ይመጣል፣ ምንም አይሆን። አባዬ ከማን ጋር ጸባለሁ? አባዬ ደግሞ ከማንስ ጋር? ሁሉም ሰው ነው የሚወደው። ስለዚህ ከአባዬ ጋር ምንም ነገር ችግር አይፈጠርም። ሰው ዘና እያለ ነው አለች። አይገርምም? በጣም ነው እኮ የቴና ሀሳብ ማለት ነው። ትሁቴ ብልጧ ግን ከሷ አንድ ቀድማ የሰማቸው ዳንኤል የነገራቸው ለትሁቴና ለካሊም ማለት ነው ይሄንን ነገር መቀበል አለቤ በማለት ትሁቴ ግን አንድ ሀሳብ ነው የመጣላት። ጀግና ናት እሷ የምገባበትን ብሩንም ምክንያቱም እሱን ከፍላ ወይ እሱ ለማስገደል ወይም ማሳግታ ብዙ ነገር ልታደራድርበት ስለሆነ የላከላትም ሰውዬ በቃ ቀጣይ ይሰጥሃለሁ፣ ብላ ተበድራ ነው ያንን ብር እየተላከላት። ምክንያቱም ካሊቤ የሰጣትንም 400 ሺህ ብሩን 450 ሺህ ብሩን ለዚሁ ለጋርዱ ሰጥተዋለች። ምግብም ሁሉም እያለይ አለቀ እያለይ ብሩን ሲያይሱም እሺ በቃ የቀረውን ደግሞ ልጨምር ያለሽ ና ስለዚህ ቶሎ መጨረስ አለብን እያለች ነበረ ሲላት የነበረው ማለት ነው። ነገር ግን ያየችውን ማመን ያቃታት ግብት ስትል ዳንኤል የምታግቶ ስለነበረ ዳንኤል ግን እኔ ልግደለው ባክህን ለእኔ ፍቀድልኝ እያለ ነበር። አባዬም በግራ በመጋባት እንዴት እንደዚህ ይላል እያለ ነበር። ተነስቶ ጋርዱ በሄደ ጊዜም እንዴት አንተም እንደዚህ ትላለህ? እንዴት እያለ አባዬ፣ ሌላ አማራጭ የለኝም ምክንያቱም አንተ ቴና አንተን ልገልም እኔንም ልትገል ይሄን ነገር ብነግራት ልትገለኝ ትችላለች። እንዴት እንደዚህ እንትን እንትንላለውኝ እያለ እኮ አላዳንከኝም እኮ እያሉ ነበረ፣ አባዬም ማለት ነው። እንደምታዩ ነው እሱ እንግዲህ እንዴት ልቻለው፣ አንተን ለማዳን ነበረ የመጣሁት። ነገር ግን እኔ ያልቻልኩትም የሰማይ ስባሪ የሚያክለው ሰውዬ ለመቻል ተገደድኩኛል። እንግዲህ ዳንኤልም እንደታሰረ አባዬ ትሁቴና ትሁቴና ካሊብም ሰምተዋል። ነገር ግን ፖሊስ እዚህ ቦታ ያልመጣው ለመሰለ ይህንን እንትን ብንል በራሴ እኔ የማወጣህ መስሎኝ ነው። ምክንያቱም ፖሊስ እንትን ካለ ይህን ነገር እንትን ካለ አንተን ልናጣ እንችላለን። እኔ በገዛ እጄ እኔ ያወጣሃለሁ ብዬ ነው አባዬ። አሁን ታዲያ እኔ ምን አድርጌህ ነው ልገልህ እያልከ የምትለው? እንዴት አባዬ ይህን ትለኝ? ምክንያቱም ይሄንን ስል አንተን መግደል ይሄንን ካላልኩኝ እሷ እኔንም ከመግደል አትተናነስም፣ ስለምትገለኝ እኔንም ቀድማ እያለ ነበር። ይሄንን ሬስት የወሰድኩት እያለ ነበር። እና አባዬም እንግዲህ ይሄንን ብሎ ሁሉም ሰምተዋል። ከእኔ ነኝ ይሄንን እንትን ያልኳቸው እያለ ዳንኤልም ላባዬ ይነግረው ነበር። አባዬም እንግዲህ እዛው ይሄንን እያሉ ሳለ ከአንድ ላይ ሆነው ሲመጡ እሷን መንገድ እልፍ ዳንኤልን እንድትለቀው ስትል እንደዚህ አይነት ነገር ብሎኛል፣ ስራ ላይ የለም እንዴት ነው የምለቀው እያላት ነበር። እሱ እኮ የእኔ ፍቅረኛ ነው ብትለውም በፍጹም አለቀውም እያላት ነበር እና ለጊዜው ቅመጥ። ከዛም እሱም እባክህን፣ ገንዘብ የምትፈልገውን እንስጥህ፣ ስለዚህ ልቀቀኝ እያለው ነበር አንተን እለቅሃለሁኝ ስለዚህ የምደራደርበት ገንዘብ እንትን በል እኔም ብቻ አይደለም አባዬንም አብረህ ልቀቀን እያለ ነበር እና አየህ፣ ቤተሰብ ናቸው እኮ አንድ ናቸው፣ አንተን የምለቅ እሱን እንትን እንድል ነው እያለ ነበር። ሁለታችንም ከለቀከንም ሁለታችንም እባክህን የምትፈልገው አንተ ገንዘብ አይደለም ስለዚህ የምትፈልገውን ገንዘብ እንስጥህ ቢለውም በፍጹም እኔ አልደራደም በዚህ ሁለታችሁንም አንድ ቤተሰብ ዘመዱ ናቸው፣ እምቢ አልደራደርም ሲል ነበር እና የእኔ ልጅ ተውት ተው፣ በቃ እኔ ብዙ ልደክም ያለው ለምኘዋለሁኝ፣ እምቢ ብሏል ሲል የእኔ ልጅ በሚለው ሰዓት ያንተ ልጅ ራሱ ማለት ነው። እዚህ አንተን ሊያድነህ አልመጣም፣ እንደሚመጣ ተስፋ አለኝ እያለ ነበርና ይህን እየተባባሉ እሱም ተነስቶ ይጠብቃል ማለት ነው። እንግዲህ ወደ ትሁቴ ጋር ስንመጣ ትሁቴ እቃዋን ተሰታት ለእሷ ለሷ የተላከውን በውስጥ አብር ሰታት ተደብቃታለች ሸውዳታለች ማለት ነው። ይህን ስገባት ሸውዳ ሂዚ ሂዚ ሂዚ እያለች ነበረ እሷም ነቅታለች። እና የምገባበትን እንዳታያት ሂዚ ስላት እሷም መሄደች መስላ ከኋላዋ ነበር እየተከተለቻት ተደብቃት ስለነበር ተሁት ቲና በወጣይ ሰዓት ተሁቴም ተከትላ ነበር፣ እዛ ግቢ የገባቸው። እንግዲህ ወደ ዳንኤል ስንመጣ ዳንኤልም ለመውጣት እየፈታ ነበር ያለበት ሁኔታ ማለት ነው። ነገር ግን ካሊብ ጋር ስንመጣ ካሊብ አዘጋጅልኝ፣ እሷን አግታለሁኝ፣ ክላስ አዘጋጅ፣ አንድ ክላስ እና እሷ ስትታገት መደራደሪያው ብር ይቀራል፣ ስለዚህ አባዬን በብር እንደራደርና ይወጣል እያለ ነበረ። አይገለውም፣ ቢገለው ሲወቱ ቤጣፋ እያለች ቲና ማነች፣ ትሁት ብር እንድሰጠኝ ዛሬ ይፈልጋለሁ ብላ ነበር። ምክንያቱም ትራንስፖርትም ስለሚያስፈልጋት እንደምንሰጥሻል፣ እሺ ሰጥሻለሁ ብሎ ካሌብም ይላታል። እሷ ግን ያቀደችው ይሄን ነገር ነው። ምክንያቱም ዳንኤልም ጠፍቷል እሱም ታግቷል እና ደስ የሚለው ነገር ብሯን ረስታ ሄዳለች ማለት ነው። ቲና ማለት ነው። ስለዚህ አቀቤ ረስተሻል ስትላት አቀቤኝ ብላ እሷው ያለችበት መሄዷ ይሄ ጥሩ አጋጣሚ ነው። በዚህም የተነሳ እንግዲህ ትሁቴ ቦታ በመቀየር እሷ ስትወጣ ቀጥታ ወደ እዛው ቤት ነው የሄደችው፣ መታገቻው ጋር ማለት ነው። ዳንኤል ጋር ስንመጣ ዳንኤል እየፈታ ሳለ የታሰረበትን ፈቶ አባዬንም ፈቶ ሲጨርስ ልጅ ግን እንወጣለን እያለ ነበር። እና አንድ አማራጭ በየትን ትልነት አሁን ይሄ አንድ የመጨረሻ እድላችን ነው። እድላችንን እዚህ ጋር መሞከር አለብን የመጨረሻው ብዬ ወሰድኩ ነው ብሎ እሱን ፈቶ ሲጨርስ ራሱን አባዬንም ፈቶ ሲጨርስ እንግዲህ አጋቹ ከኋላ በመምጣት ዳንኤልን በቦክስ ይለዋል። ዳንኤልም ሊችለው አልቻለም ቻለም፣ ምክንያቱም ሰውየው የሰማይ ስባሪ የሚያክል ሰውዬ ነው እና ዳንኤልም ወዲያው ይወድቃል ማለት ነው። አባዬንም ደግሞ ትመልሶ ወደ ዳንኤል ጋር ሲመጣ ትሁቴ ጀግናዋ ደግሞ በያዘችው ዱላ ጭንቅላቱን ስትለው ነበረ። ይሄንን ያየው እንግዲህ ከየት መጣብኝ ከሰማይ ከመሬት ብሎ በድንጋጤ ጋርዱ ደንግጧል ማለት ነው። የዚህ ጊዜ እንግዲህ እዚህ ላይ ነው ያለቀው ማለት ነው። ዳንኤልም ይነሳል። እሷም እዛ ላይ ጭንቅላቱን ስለመታችው ሊወድቅ ይችላል። ስለዚህ ትሁትም ትሁትም መሰል ያገባችበት አሁን ላይ ዳንኤል ተነስቶ አባዬን አስፈትተው እሱን ደብድበውት አባዬን ይዘውት ይመጣሉ ማለት ነው። ቴና ግን የመሞቸዋ ቀን እናም ትሁቴ ታሪክ ሰራይ ማለት ነው ይ